በእንጉዳይቲው በቀጥታ ስርጭት የሚተላለፍላችሁ ጤናችሁን የምትጠብቁበትን አማራጭ የምትማሩበት፣ ገንዘብ የምታገኙበትን አማራጭ የምትሰሙበት ድንቅ ፕሮግራማችን ነው። በመርሃ ግብራችን በምታደርጉት ቆይታ ድንቅ የሆነ ጊዜ እንደምታሳልፉ ለመንገር ወዳለሁኝ። ይህ ድንቅ ጊዜ እናንተን በጤንነት ለማቆየት እናንተን ከበሽታ ነፃ ለማድረግ አሁን ያላችሁን ጤና አስጠብቀን እያስቀጠልን ተጨማሪ ደግሞ ገንዘብ እንድታገኙ መንገድ ለመምራት የተከፈተ ዩቲዩብ ቻናል ነው። ወደ ቤተሰቦቻችን እንግዲህ በቀጥታ ስርጭት ስንመጣ የእናንተን ጥያቄዎች፣ የእናንተን አስተያየቶች፣ የእናንተን ገንቢ የሆኑ አስተማሪ ነገሮች ለሁላችንም እንድንማማርበት እንድንጋራበት ነውና ይህንን የዩትዩብ ቻናል በቀጥታ ስርጭት ገብታችሁ እየተከታተላችሁ ድንቅ የሆነ ቤነፊት እንድታገኙበት መልእክቴን ለማስተላለፍ እወዳለሁኝ። እንግዲህ ለብዙዎቹ እንዲደርስ የምትችሉ ሼር አድርጉ። ይህን ድምፅ የምትሰሙ ቤተሰቦቻችን በት ያስፈልጋል። በነገራችሁ ላይ እኔ በጣም ዴክሴን ካምፓኒን ወድጄው ደስ ብሎኝ የምሰራው ካምፓኒ ነው። ለምን መሰላችሁ? ዴክሴን ካምፓኒ እሚደንቅ ጤና የምታገኙበት፣ እሚደንቅ በረከት የምታገኙበት፣ እሚደንቅ ገንዘብ የምታገኙበት አስደናቂ ካምፓኒ ነው። የምትመሰገኑበት ሰው እንኳን ፕሮዳክቱን ተጠቅሞ የሚያመሰግናችሁ፣ የምሬን ነው። ፕሮዳክቱን ተጠቅሞ ደስ የሚሰኝበት አስደናቂ ካምፓኒ ነው። ስለዚህ በረከቶቻችሁን በዴክሴን እንድታበለጽጉ፣ ጥቅሞቻችሁን በዴክሴን ካምፓኒ እንድታበረቱ ያስፈልጋል። ዴክሴን ለሁላችሁም የመጣ እድል ነው። የት ነው የምትኖሩት? ኢትዮጵያ፣ አፍሪካ ውስጥ፣ አውሮፓ፣ አሜሪካ፣ ካናዳ፣ አውስትራሊያ የት የምትኖሩበት ዓለም ሁሉ ዴክሴን ካምፓኒ ኦፊስ ከፍቶ ቢሮ ከፍቶ ኑ አብራችሁኝ ስሩ፣ ገቢ አግኙ፣ ጤናችሁን ጠብቁ፣ እያለን ይገኛል ማለት ነው። ስለዚህ ገባ ገባ በሉ ለሌሎችም እንዲደርስ ሼር አድርጉልኝ። እሺ፣ እሑድ ቤተሰቦች፣ የዩቲዩብ ቤተሰቦች እንደምን ቆይታችኋል? እንደምን ከርማችኋል? ሰላማችሁ በያላችሁበት ይብዛ። በሄዳችሁበት ሁሉ መንገዳችሁ የተቃና፣ ጤናችሁ የሰመረ፣ ጥሩ ገቢ የምታገኙበት ስኬታችሁ፣ ሕልማችሁ የተሳካበት ያድርግላችሁ እላለሁኝ። እንግዲህ በዩቲዩብ ቻናልም እንዲሁ በቀጥታ እንመጣለን ለወደፊት መልእክት እንዲሆናችሁ እንድትረዱትም ጭምር ማለት ነው። ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ቤተሰብ ያልሆናችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ለሌሎች ደግሞ በማጋራት ሌሎች የዚህን የእኛን የተነሳንበትን ሀሳብ የሚፈልጉ ገንዘብ መስራት የሚፈልጉ ገቢ ማግኘት የሚፈልጉ ቤተሰቦችን ጋብዟቸው፣ ሼር አድርጉ፣ ቤተሰብ አድርጉልን እኛ ለእናንተ መልእክቶችን ለማድረስ የፕሮዳክት እውቀቶችን ለማዝነብ ዛሬ እየደከመን እየተቸገርን፣ ጤናችን እየታወከ እየተቸገርን ብዙዎቻችን ዝም ብለን ቤታችን እንቀመጣለን። ተጠቀሙ፣ ስፓይሮሊና ስፓይሮሊና የሰ ብሉ ግሪን አልጌ የዓለማችን ድንቅ ንግስት የሆነ ምግብ ነው፣ ስፓይሮሊና እጅግ በጣም ወሳኝ የሆነ ፕሮዳክት ነው፣ ስፓይሮሊና ስፓይሮሊናን በመጠቀም ብዙ ሰዎች ቀናቸውን ሙሉ በጤንነት ይኖራሉ። ብዙ ሰዎች ቀናቸውን ሙሉ በሙሉ አቅም እየሰሩ ይውላሉ። ስፓይሮሊና በጣም ወሳኝ ፕሮዳክት ነው። መግዛት ለምትፈልጉ ሰዎች ኮንታክት ልታደርጉኝ ትችላላችሁ። አመሰግናለሁ። ለዛሬ በዚህ ይበቃናል። የሚቀጥለው እስከምንገናኝ ሰላም ሆኑልኝ።